ከኔ ቃል በላይ አይደለም፣ ግን ምናልባት ሀብሌ እሱ ሊሆን ይችላል። ስለዚህ እሱ እንዳለሽ ሰርቋል ብለሽ አምነሽ ነው? እንዴት እንደ እሱ ላለሁ ግን ምናልባት በስህተት እጅ ላይ ገብቶ ከሆነ ብዬ እኮ ነው። ማንም ሊያሳስተኛ አይችልም። ይሄ የእኔ ንብረት ነው። እውነታው ደግሞ ይሄ ነው። ካሌብ ለምን ነው ድርቅ ምትል? ሲጀመር ቦርሳዬ እንደፈተሽ እርግጠኛ ነበርኩ ምክንያቱም በሴት እንትን ብሏል። ሌባ ነህ ነው ነገሩ? እሱ እንደፈለክ ማሰብ ትችላል። ምን ሚት እዚህ ያረፍሽ፣ ሉሊት? ምንድን ነው ነገሩ? ደህና አይደለሽም። በቃ ሆስፒታል እንሄዳለን። እኔ ትም አልሄድም። ሉሊት አሞሻል። ለምን? እኔ በሽታውን ባህሪያ እኮ አለው። በቃ ትንሽ ቆይቶ ይለቀኛል። ትንሽ እረፍት ማድረግ ብቻ ነው የሚያስፈልገው። ሉሊት አይመስለኝም። ከቅድም ጀምሮ ሲያምሽ እኮ ነበር። ካሊብ ነገርኩ እኮ ለምንድን ነው የምታስጨንቀኝ? በቃ እረፍት ማረግ ብቻ ነው የምፈልገው። ምናልባት ይሄ ያደረገች ነገር ካለ ብዬ። ምንድን ነው አንተ ልጅ ለምንድ ነው ከሌላ ስም አትወርደው? ጉዳይ ከአንተ ነው እንጂ ከሉት አይደለም። እባካችሁ አትጨቃጨቁ። በቃ ኔ ምንም ድምፅ መስማት አልፈልግም። አትሰሚውም እንዲ የሚናገሩ ሰማኛ ለእኔ እናንተ ያልጨረስ ነው በጣም ብዙ ነገር አለ። ታዲያ ለምን ነው አንጨርሱ? ቀጠሮ መስጠት እኳ ያስፈልግ ይሁ እንዴ? ወይ ምን እየሆናችሁ ነው? ቢያንስ ነው ያላሳዝናችሁ። ሉሊት፣ ምን ሆነሽ ነው? ደህና ነኝ። የምትሰማሽ ከሆነ ነገር ያት ታማ ሆስፒታል አላይዱ እያለሽ እንዴ፣ ለምንድን ነው የማትሄጂው? እህቴ፣ እነሱ ዝም ብለው ሲያካብዱ ነው። የትም መሄድ አልፈልግም። ምን ማለት ነው ሲያካብዱ ነው ማለት? እስቲ ይ እንዴ፣ ፊትሽ ራሱ ጋር ያስታውቃል። ቤትነሽ፣ ሆስፒታል ነች። እኔ የትም አልሄድም በቃ። ትኩስ ነገር ስሌል እናንተ የምትለውን እየሰማችዋት ነው

አንቺ ራሱ ማነሽ? ማነው እኔን ለመጠየቅ መብት እየሰጠሽ እኔ ላይ እንደምትሞላቀቅ ቃላት አጠቃቀምሽ ምንም ነው ደስ የማይል ለራስሽ ስትይ ብታስተካክያቸው ጥሩ ነው ታዲያ እዛ ቤት መጥተሽ ማነሽ ትይኛለሽ ከዚህ በላይ ጤና ማጣት አለ እንዴ ምን ያደረኩ ቤቴ እየገባው ነው። አይ እንግዲህ መስመር ባንተላለፍ ተላለፍ ነው የሚሻለው። እንዴ ይኸውልሽ፣ በጣም ደግሞኛል። አንቺ ደግሞ አትጨመሪብኝ። ከሩቅ ሀገር ነው የመጣሁት? ወይስ እንግዳ ማክበር ጠፋባችሁ እንዴ? ወይ አንቺ ማነሽ? ምንድነሽ? አንቺ ነው ሽማነሽና ነው። ስለ እኔ ማንነት ብትጠይቂኝ እኔ ማን እንደውኩ ብታውቂ ኖሮ እግሬ ስር ነበረ የምትነጠፍ። ይኸውልሽ፣ ጤና የለሽም። እኔ አሁን ስራ እየሰራበት ነው። ውጭልኝ ያችን ጦዘኛ ተገለገልኩት ስለ ደግሞ እቺ መታለ ታጨናንቀኝ ነው እንዴ አቤት አቤት እኔን ሚላትን ውጭልኝ ከዚህ ቤት ነው አንጠልጥዬ ማስወጣሽ ማነቴን አለማወቅሽ ነው እዚህ ድረስ ያደፋፈራል ይኸውልሽ ሴትዮ ማን ምን እኔ አበባ ይመለከተኝ ኦ ማይ ጋድ አበባ አበባ ነው ያልሽ ደግሞ የሚፎከርበት እንኳን ስም የለሽም ባይ ሆነ ነው ኤ ቢቢ ላስተካክለሽ አልፈልግም እናትና አባቴ ያወጡልኝ ስም ይበቃኛል አንቺን ለምንድን ነው በሁለት ፊደል የምጠሪኝ አም ሶሪ፣ እኔ አበባ ማለት ስለሚከብደኝ ኤቢ ብዬ ሻአለ ኧረ ጭራሽ በቤት ይስድብ አሁን ነገር ሳይከተልሽ ነው የውጭ ላ አይንሽም የት አልፈልግም። ኤ ብዬ ትንሽ ብትረጋጊ አይሻልሽም? ኤኩዴብ ቤት ነው፣ በዛ ላይ በሰው ቤት እኔ ቤት ነው ብሎ መከራከሩ ትንሽ አይደብርሽም? ለነገሩ አንድ ሁለት ወር ከቆያችሁ የራሳችሁ ነው የሚመስላችሁ። ማነው የዳዊት ያደረገው የዴቢዬን ንብረቶች እያንዳንዱን አቃቸዋለሁ። በጣም ብዙ ጊዜ ነው የምመላለስባቸው። እኔ እንዳንቺ ትላንት የመጣው አደለውምሽ። አሀ ዳዊትን ፈልገሽ ነው የመጣሽው? እሱ ነው ማለት ነው የሚያሰድበኝ። ያ እስኪ የሚበላ ወይም ደግሞ የሚጠጣ ነገር አዘጋጅልኝ። በደረቁ ስልችት ታረግሽኝ እኮ። እስኪ እንደ ሰራተኛ አላረል ሩጥ፣ ሩጥ፣ ሩጥ በይ። ፈዘዝኩብሽ አደል። ያ በጣም አንቀላፋሽ እንጂ ለመሆኑ ግንዴ በየት ነው የሚያገኛችሁ? ለማንኛውም ፈጠን ፈጠን አድርጊው። እሺ ታዲያ ምን ይሁንልሽ? የኔ መቤት፣ ቶሎ የሚደርስ እኮ ምን ይሁንልሽ? የሚበላ ወይስ የሚጠጣ እ ሁለቱንም የውልሽ። መጀመሪያ ጁስ ይቅደም፣ ግን ስኳር እንዳታደርጊበት፣ በኋላ እኔ መታመም አልፈልግም። እሺ ኧረ ሌላስ ምን? ለጊዜው እሱ ይበቃል። ከአንድ ከሁለት ሰዓት በኋላ ደግሞ ስጋ ነገር ትጠብሽልኛለሽ ትንሽ ያበዛሽው አልመሰለሽም? ነረ ወቂ እንጂ ይኸውልሽ፣ ይቢ ብትንከባከቢኝ ነው የሚሻለው። በኋላ በምን ተባረርኩ እንዳት ማን ነው የሚያባረረኝ ዴብዬ ነዋ? አሁን ግን የት ነው ያለው? በእናትሽ ውልሽ ዴቢሽ የለም፣ ሲመጣ እነግርልሻለሁ። ውጭ ጠብቂ። ምን ይሻላል? በጣም ነው ላገኘው ይጓጉትነ ምንድን ነው እንደዚህ የሚያበሳጭ? ሲጀመር እንዴት ሊፈጠር ይችላል? መሆን የሌለበት ነገር እኮ ነው የተፈጠረው። እነሱ እራሳቸው አስቦበት ሊሆን ይችላል። ይህን ነገር ላምኖ ነው መሆን ልቀበለው አልችልም። እንግዲህ አንዴ ይሆናል መቀበል ግዴታ ይሽ፣ ምንም ወሬ ማንዛታ አያስፈልግም። ካሌ በሚያሰበው ነገር ሳይሳካለት ታገር። ቆይ አንተ እንዴት ነው እንደዚህ እንደ ቀላል ያሰብከው? በጣም ከባድ ነገር እኮ ነው። ጭራሽ ያላሰብኩት ነገር ነው ይሆነው። ተረጋጊ እንጂ ስሜት ይሆንሽኮ ነው እንዴት ነው ስሜት የማሉ ነው? እኔ ከዛሬ ነገ መፍትሄ አበጅለታለሁ ብዬ ሳስብ እሱ ግን በአቋራጭ ቀደመኝ። የጊዜ ጉዳይ ነው እንጂ እኮ መሆኑ አይቀርም ነበር። ስለዚህ ምንም ያስጨንቅ ነገር የለም። አንተ አቅልለህ ነው ያየኸው፣ ለኔ ግን በጣም ከብዶኛል። ምንም የሚከብድ ነገር የለውም። ሁለቱ የሚዋደዱ ነበር ፈጣሪ ሊሰጣቸው እሷ አረ፣ ፈልጋ ካደረገችው የአንቺ መበሳጨት ዋጋ የለውም። ቆይ፣ አንተ ሉሊትና ካሌብ አንድ ላይ መሆናቸውን አምነህበት ነው? የእኔ ማመን አለማመን አይደለም፣ ዋናው ነገር እሷ ተቀብላ መኖሯ ነው። እንዴ ትላንት ቆይ፣ ሉሊት ካሌብ ላንቺ የሚሆን ሰው አይደለም ብለህ ስትመክራት አልነበር እንዴ? ታዲያ ዛሬ ምን ተገኘ? ትላንት ስሜታዊ ነኝ ነበራ። ስለዚህ እኔንም ስትናገረኝ የነበረው ስሜታዊ የሆነህ ነበር ማለት ነው። አንቺን ተናግሬሽ አላውቅም። አንድ አንዳንዴ ምላሾች ስለሚያናዱኝ ነው። እንደኛ ደግሞ ተናጋሪም ሰው አይደለሁም። አልገባኝም። ደግሞ የእኔ ምላሽ ምን ሆነብህ? አንቺ ወንጀለኛ የሆነች እናትሽን ለመደበቅ ስለምትሞክሪ ነው እንጂ ከአንቺ ጋር ምንም ግላዊ ችግር የለብኝም። እና አልተቀየምከኝም ነበር ማለት ነው? ለምን ቀየምሻለሁ? እናትሽ ግን ዋነኛ ጠላት ናት። እሷን አሳልፈሽ እንድትሰጪ እንፈልጋለሁ። እኔ ስለ እናቴ ጉዳይ አይደለም እምልህ እና ከዚህ በፊት እንደምወድህ ነገር ይሄ ነበር። እየቀለድሽ ነው? ለምን እቀልዳለሁ። እወዳለሁ ስላልሽኝ ለምን እጠላሻለሁ? በሰዓቱ በቃ እኔ ላንቺ ምንም አይነት የፍቅር ስሜት ስላል ነበር ይሄ። እኔ ደግሞ ሴት ልጅ ዝተቀመመ ተውሊኔ ስለማይፈቅድልኝ ላንቺ መራቁ የተሻለ ነው ብዬ አስቤ ነው ሉሊት፣ በሕይወቴ እንደ ዛሬ ደስ ብሎኝ የሚያቀናል አይመስለኝም። ካሊ፣ አሁን ይህን የምናወራበት ሰዓት አይደለም። ሉሊት፣ ምነው ደስ አላለሽም? እንደ ነገርኩ እኮ በቃ እኔ ቤት ሂጅ። ረፍተ ማድረግ ነው የምፈልገው። ምንም ነገር ማውራት አልፈልግም። ቆይ ልጅ ስላገኝ ነው እንደዚህ የምትከፍልብኝ? ካሌብ፣ ይህ እኮ አስበንበት የተፈጠረ ነገር አይደለም። በድንገት ነው አይደል እንደ የተፈጠረው። ስለዚህ በቀላሉ ለመቀበል ይከብደኛል። ሉሊት፣ ልጅ እኮ ታስቦበት የሚገኝ ነገር አይደለም። ታስቦበት ታስቡበት ላይሆን ይችላል ግን እኔና ያንተ ህይወት በፍጹም መስመር ያዝ አይደለም እንዴ ቆይ ከዚህ በላይ ምን እንፈልጋለን በቃ ልጃችንን እኮ ማሳደግ ነው ቆይ እንዴት ነው እንደዚህ አቅልለ ላይ ያየው ግን ሉሊት በሁለት በሚዋደዱ ሰዎች መሀል ይሄ ነገር በጣም ቀላል ነው ካሊ መጀመሪያ ራሴ ማሳመን አለብኝ በጣም ጥሩ እንደዚህ ነው ቆይ በደስታ ታብዳለች ብለህ አስበህ ነበር አሁና ቆይ ልጅ ሊኖረን አይደል እንዴ ቆይ ከዚህ በላይ ደስታ ኬት ይገኛል ለማንኛውም አሁን አታስጮኸኝ ወደ እነ ሌልተን ሂድ

ግሬቪ ቀባ የሚያወራ አይመስልሽም? አይመስልኝ። ኤቪ እይታሽ ተብላሽቷል ማለት ነው። አንቺ ሴትዮ፣ ኤቪ አንተ ቤት ስትባይ አትሰሚም? አየሻደል ይሄን መጽሐፍ ከዚህ ሳደርገው እንኳን ቆንጆ እየቤት ይሆናል። እናንተ ግን ሳያችሁ ለቤት ውበት ምንም አትጨነቁ መሰለ። እኛ ከኖርን ይበቃናል ብዙም አንጨነቅነት ኖ ከዚህ በኋላ ነው እመጥቻለሁ። እናም መጠንቀቅ ይኖርባችኋል። ተይ እንጂ ጭራሽ ሰዎች በሌሉበት ማስገባት ሳይንስ፣ እቃውን እንደፈለግሽ ታስተካክያለሽ። በያኔ አሁን ቁጭ በይና እነሱ ሲመጡ እንደፈለግሽ ታደርጋለሽ። ማስገባትም ሴት ነሽ ብዬ ነው። በቃሽ እንግዲህ። እንዲያውም ይውልሽ፣ ከዚህ በኋላ የዚህ ቤት ተቆጣጣሪ ነኝ። ሉሊት ያልሰማችው ጉድ። ቆይ ሉሊት የት ሄዳ ነው አንቺ የምትቆጣጠሪው? ሉሊት ዴቭ፣ ገና ለገና ተጣላም ብሎ እኔ ጋቺ ታደረገብኝ። ቆይ ይመጣታል። ሉሌት የተባለቻትንም ከዚህ ቤት ነው ምን ጥቅ አርጊ ማስወጣለትሽ። በዚህ አይነትማ ተካረምናታ። ቆይም ጠብቻ። ዴቭ በኔ ላይ ቆየት ነው ሄደው ምን ያደርግልሻል? ልቀጣው ፈልጋለሁ። ዴቭ በኔ ላይ እንዴት እንደዚህ ያደርጋል? ወገኛ አንቺ ነሽ ዳዊትን የምትቀጭው። ዴቭ ይሄ በጣም ነው የሚወደኝ፣ የምለው ሁሉ ሳያዛንፍ ያደርጋል። ቅጣቴንም ደግሞ ወዲያው ነው የሚቀበለኝ። ወንድ ልጅ እኮ ሞኝ ነው። ምናልባት አልባት እሺ ብሎ ይቀጣልሽ ይሆናል። ተይው በእናትሽ፣ ዴብ እኮ ይለያል። አይ እንግዲህ ከዚህ በኋላ ማቆላመጥ አይቻልም። እሱም የወዳት ሴት አለች። ምን ሉሊት ነች አይደል? አይደለች፣ ሌላ ሸበላ የሆነች ልጅ። ቆይም ጣ ብቻ። ዴብ በኔ ላይ ከአንቺ የተሻለን ስለሆንን መረጠን። ምን ይደረጋል እንግዲህ፣ በግዱ ደደኛ ይባል። ወይኔ ሜላት፣ ወይኔ ሜላት። ዴብ በኔ ላይ እኮ፣ ዴብ በኔ ላይ ሚላት፣ ምን ትሰራለሽ? ምን ልትሰሪ ወጥተሽ? ምን ማለት ነው? አላፈኩም እንዴ እኔ እንደዛ አልወጣም። ተው በቃ፣ እንዲያውም አጉርፌሃለሁ። ምን ማለት ነው? ደርሶ አጉርፌ። የጠየኩሽን ለማምልሽልኝ፣ እየተከታተልሽኝ ነው እንዴ? ይሄን ያክል ጊዜ የት ነው ጥልህ እየጠፋኸው? ቆይኝ አላሳዝንህ የእኔና አንቺ ጉዳይ እንዳበቃ ያለ ተናግረን ወስነናል። ምንም የሚሉት ነው እዚህ ድረስ መምጣት? በቃ አለቀ። ቆይ ዴቭ፣ በእኔና በአንተ ጉዳይ ተስፋ ቆርጠሃል ማለት ነው? ያልሽውን ረሳሹ እንዴ ምን ነው ላስታውስሽ? ምን ሆነሽ ነው እስካሁን ያስጠበቅሽ? ያው እኔ መጠበቅ የሰረችን ብዬ ነው። አይከፋህም አይደል አርፍደሽ የመጣሽው አመለካከትሽ እንደዚህ ስለሆነ ነው። አዎ በፊት አንተ ነበር ከምታረፍደ፣ አሁን ደግሞ እኔ ላርፍድ በቀለም ሆኖ ነው። ቀለም የመድረሴን ከሌላ ነገር አይተሽው ወይዲ ብዬ። በጣም እንደምታፈቅረኝ ያውቃለሁ። እናም ቀድመህ ከቦታው መገኘት ግልጽ ነው። አንቺስ አታፈቅድኝም? እኔም ወዳሃለሁ፣ ግን አሁን ላይ አንተን እንደማግኘት እንደበፊቱ እየጓጓህ አይደለም። አረ በጣም ጥሩ አሁን የመጣሁት ጣም አልባ ጊዜ ከማሳለፍ መለያየቱ ይሻላናል። አልለህ ነው መለያያችን ጊዜ ደረሰ አይመስልህም? አልገባኝም። ምን ለማለት እየሞከርሽ ይኸውልህ፣ እኔ አንተ እናንተ ከዚህ በኋላ አንድ ላይ መቀጠል አንችልም። አንተ ሁሌም አልማዝ ምትባለዋን ሴት ለመበቀል ነው የምታስበው። እኔ ደግሞ ሴት ነኝ፣ ጊዜን ማባከን አልፈልግም። እንደዛ ከሆነ መንገዱ ያሉሽ እኮ እኔ የምልሰናበትን የመጣሁት አንተ አልተከፋህብኝም ማለት አራል እንዲሁም በጣም ነው ደስ ያለኝ፣ ስለምትረዳኝ። በጣም ነው ደስ የምትለኝ። ባይ ጭራሽ ሴት ለማመጥ አታውቂኝም ማለት ነው ወይ? እና ቂም ቋጥረህ ብኝ ነው ዴቢ ብዬሽ በቃ እኔ ሰላም ነኝ ነው የምፈልገው ተይኝ በቃ ለማንኛውም በቃ ግን ዴቢ በጣም ነው እሺ ያዘንኩብህ አንቺ ረፊ እኔ ማውራት አልፈልግም ንዴቴን አታምጪብኝ እንዴት ፍቅር ስለ እነዛ ስላሳለፍን ናቸው ስለ ጣፋጭ ጊዜያቶች፣ ብላይ እንኳን ይቅርታ ታደርግልኛል። እሱን አስቤ መስለኝ ማዋራሽ እንጂ አንዳንድ ሁኔታ አላዋራሽ ነበር። እባክሽ ይቅርታ አድርግልኝ። እዚህ ቤት እንድትቆይ አልፈልግሽ ተቀበልኩ ቆንጅ፣ ምንድን ምትቀበጣጠሩ? ሲጀመር አንቺ ለምን አስገባሽው? እኔ ካልገባው ብላ ግግም አለችብኝ። ምን ላድርጋት ታዲያ? የፈለጋ ግግም ብትል አንቺ እንዴት እሺ ትያታለሽ? ግራ አገባኝ እኮ እዚህ ቤት የሚመጣው ሰው እንደሆነ ሁሉም አይናአውጣ ነው። ግን ምንም ነገር እንዳታደርግ ባይነ ቆራኛ ስከታተላት ነበር። ደግሞ እኮ እየተግባባን እያለ ምን አልሽ? ደሞ እኮ ብታመር ጥሩ ነበር። ወሬዋ ሁሉ እጅ እጅ ነው የሚለው፣ ስታስጠላ። የወሬዋን ነገርማ ተይው። አማርኛውን በጣጠሰችው እኮ። ቆይ ግን ቤት ገብታ ያደረገችው ነገር አለ እንዴ? ምን ያላደረገችው ነገር አለ? አስሬ ዲቭ ነው አስሬ ዲቭ ነው። ቆይ ግን ምንድናት? ምኑ ናት? ሚስቱ ነኝ ነው የምትለው? ሚስቱ ዳዊት ደግሞ ከመቼ ጀምሮ ነው ሚስቱ ያለው? ምን አውቃለሁ፣ የእኛም ቦታ ለመሻማት ነው እንጂ ምን አልሽ? ምን አውቃለሁ እንግዲህ ጎባን መሆናችን ነው። ግን ዳዊት ይችን አይፈልጋትም፣ የሚፈልጋትም አይመስለኝም። እራስቸው ቆይ ከእናትሽ ጋር ያደረግሽኝን፣ ለነገሩ ያለፈ ነገር ነው። ለማንኛውም እንኳን ያስወጣሻል፣ በማስወጣትሽ በጣም ነው ደስ ያለኝ። ግን ያችን የሀብሏን ነገር እነግራቸዋለሁ። አይ እንግዲህ በቃ ስላለፈው ነገር መውራት አያስፈልግም። ተግባባን ሉሊት ወደ ስራ ለቤት ዝረከረከ ነገር አይወድም። በደንብ አዘጋጁ። ምን አልሽ? ሲመስለኝ አንቺ የቤት ጽዳት ሰራተኛ ነሽ አይደል? ስለዚህ ቤቱን በደንብ አጽጩ። ምን ያስገለፍትሻል ገጣጣ። ምን አይነቶቹ ናችሁ በፈጣሪ። ስርዓት ዋናው ነገር ነው። ከዚህ በኋላ ስነ ስርዓት ያዙ። ያዙሽ ባክሽ፣ ወደ ዛንቺ ራስ ስርዓትሽ ነው ያጂ። ሲጀመር ማንን መናገር እንዳለበሽ ወቂ እሺ። እቺ ደግሞ ምን አይነቷን ጥጋበኛ ነው ያመጣብኝ። ዶሮሽን ይዤ ነው እሺ፣ ማስወጣሽ። ቆይ አንቺ ማን ስለሆነሽ ነው እንደዚህ የምታረጊው? ሚስት ነኝ፣ ገባሽ? ከዚህ በኋላ የቤቱ መቤት እኔ ነኝ። የምልሽን ታደርጊያለሽ። አይ የምትሄጂ ከሆነ ጓዝሽን ሰብስቤ ነው መንጥቄ ማስወጣሽ። ያማታል እንዴ? እኔ የምያልኩ ነበር እንዴ? አንቺ ደግሞ ቆይ ምንድነው የሚያስቅሽ? ጆሮሽን አንጠልጥላ ስታሰጣሽ አስቤ ሆኖ ነው። በይ አሁን ወደ ሥራሽ ተመለሽ። እኔ ላይ ማ ትበረታላችሁ። በዚህ ሁኔታ ተዛለቅ ናታ ይታየችዋል ጭራሽ ሴት ወጥቶ ቤት ድረስ ሲመጣ እ ምንም ነገር ማውራት አልፈልግም ማረፍ ብቻ ነው የምፈልገው። እሺ በቃ ተኝ፣ በኋላ እናወራለን። በኋላ ም ቢሆን ምንም ነገር ማውራት አልፈልግም። በቃ እኔ እንቅልፍ መተኘት ብቻ ነው ማረፍ። እሺ ሰላም። ቤቴ ካለ ምን ነው? በየት ሰዓት? በሰላም ነው? እንቅልፍ እኮ እምቢ ሲልኝ መጥቼ ልሂድ ብዬሽ ነው። ምን ነው? ማታ ስለተኛ ነው? ለነገሩ፣ እውነትህን። እረፍት ሲበዛም እኮ እንቅልፍ ይከለክላል። አዎ፣ አንቺንም ስራ ፈልጌ ነው የሚልሽ። ዝም አልሽ፣ እቤት መቀመጥ ሆነ ስራ። ዝም አላልኩህም እኮ በደንብ እስኪሻለ ብዬሽ ነው አሁን እኮ በጣም ጠንካራና ደህና ነው። ከዚህ በላይ የምትፈልገ ቢሆንም መጀመሪያ በደንብ የምትንከባከብ ሰራተኛ ማምጣት አለብኝ። ወይት ያስፈልግም፣ እኔ ራሴ እንችላለን። ከዛ እኮ አንድ ቦታ ፈልግ ስራ መጀመር ትችላለን። አመሰግናለሁ። እኔ ምን እዚህ ቤት ከመጣሁ እኮ አንድም ቀን አብረን አሳልፈን አናውቅ። እንዴ ሁሌ አይደል እንደ አብረን የምናሳልፈው? እንደዛ ማለት አይደለም። ተቃቅፈን የራሳችንን ጊዜ አሳልፈን አናቅም ነው ማለት ነው። ካሌብ። ሉሊቴ፣ ሌላ ነገር እኮ አስቤ አይደለም። በቃ አቅፌሽ መተኛ ብቻ ነው የምፈልገው። ሌላ ጊዜ ብናደርገው ይሻላል። ሉሊቴ፣ ሌላ ነገር አይፈጠርም ካልክሽ ትንሽ ሰዓት አብሬሽ ነው ምን ሆነህ ነው? በጊዜ ጊዜ ልውጣ። እንዳይጠረጥሩ እኮ ብዬሽ። ቢጠረጥሩስ ምን ችግር አለው? ብሬሽ እንዳደርኩኝ ካወቁ ሊደብራቸው ይችላል። ግዴታ አንድ ላይ ለመሆኑ እኮ መሰረግ የለብንም። ሉልቴ ቢያንስ ልል ትባትበው ጥሩ ነው ካልክ እሺ አይ፣ ያን አይመስለኝም። ይሄ ደግሞ ቅርብ ጊዜ ነው። ቆይ ምንድነው የተፈጠረው?